ምክር ቤቶች ኃላፊነታቸውን በተገቢው መንገድ በመወጣት የህዝብን ተጠቃሚነት ለማረጋገጥ በትኩረት ሊሰሩ እንደሚገባ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ገለጹ። የአማራ ክልል ምክር ቤት ከተዋረድ ምክር ቤቶች ጋር የ2017 ዓ ም የ9 ወራት ዕቅድ አፈጻጸሙን ገምግሟል። ካሳው መንጌ ዝርዝራለሁ። የአማራ ክልል ምክር ቤት ከተዋረድ የምክር ቤት አፈ ጉባኤዎች፣ ምክትል አፈ ጉባኤዎች፣ ቋሚ ኮሚቴዎችና የቅድ ባለሙያዎች ጋር የዘጠኝ ወራት የቅድ አፈጻጸምን ገምግመዋል። ግምገማው ከተለያዩ ማዕከላት ያሉትን የተዋረድ ምክር ቤት አባላትን በቴክኖሎጂ በመታገዝ በዙም ውይይት የተደረገ ሲሆን በውይይቱ ባለፉት ዘጠኝ ወራት ምክር ቤቶች የሕዝብን ኃላፊነት ከመወጣትና አስፈጻሚ አካላትን በተገቢው መንገድ ክትትልና ቁጥጥር ከማድረግ አንጻር ውስንነት መኖሩ በሪፖርቱ ተነስቷል። የውይይት መድረኩ በዘጠኝ ወራት የተፈጸሙ ተግባራትን አጠናክሮ ለመቀጠልና ችግሮችን በመለየት በቀጣይ የተሻለ ለመፈጸም የሚያስችል ነው ተብሏል። በመድረኩ የተገኙት የምክር ቤት አባላትም የሕዝብን ጥያቄዎች ምላሽ እንዲያገኙ ለማድረግና አዳዲስ አዋጆችና መመሪያዎችን ለሕዝብ ተደራሽ ለማድረግ ምክር ቤቶች በትኩረት እንደሚሰሩ ገልጸዋል። ካለንበት ወቅታዊ ችግር አኳያ ማህበረሰቡ ወይም ህዝብ የሚያነሳቸውን ጥያቄዎች ሙሉ በሙሉ ምላሽ ተሰጥቷል ማለት አይቻልም። ነገር ግን በየጊዜው እንደ አስፈላጊነቱ ለሚነሱ ጥያቄዎች ቅደም ተከተል በማስቀመጥ አስፈጻሚው ምላሽ እንዲሰጥ በማድረግ በኩል ጠንካራ የሆነ ክትትልና ቁጥጥር ስራ እየሰራን ያለንበት ሁኔታ ነው ያለው። እኛ ክልል ላይ እንደምታውቁት በርካታ ችግሮች አሉ። የሰላም ችግር አለ፣ ሌላም የመልካም አስተዳደር ችግሮች አሉ። ይህ ሁሉ ባለበት የቋሚ ኮሚቴዎች ተንቀሳቅሰዋል። ህዝብ ምን ያነሳል? ምን ስራዎች ተሰርተዋል? ምን ጉለት አለ? ህዝብ ያነሳቸው ተግባራት ካሁን በፊት አሉ። ከዚህ ከመሰረተ ልማት ጋር፣ ከትምህርት ጋር፣ ከጤና ጋር የተያያዙ ነገሮች አሉ። ከአገልግሎት አሰጣት ጋር የሚያያዙ ችግሮችን በመያዝ ቋሚ ኮሚቴዎችን አሰማርተን የአካል መልካታ በማድረግ ከቢሮዎች ጋር ውይይት ተደርጓል። በክልሉ እያጋጠሙ ያሉ የሰላም እጦት ችግሮችን ለመፍታትና የህዝብን ተጠቃሚነት ለማረጋገጥ በየተዋረድ የሚገኙ ምክር ቤቶች የተናጠልና የጋራ ኃላፊነቶችን መወጣት ይገባልም ተብሏል። በዚህ በዘጠኝ ወር ውስጥ የጸደቁ አዳዲስ አዋጆችና መመሪያዎች አሉ። በተለይም ወደ ስድስት አዋጆችና መመሪያዎች ጸድቀዋል። ለተዋረድ ምክር ቤቶች ተደራሽ ከማድረግ አኳያ የሚቀር ነገር ስላለ እነዚህ የሚወጡ ህጎችን ደንቦችን ወደታች በፍጥነት ተደራሽ ከማድረግ አኳያ ክልል ምክር ቤቱ በደንብ ተጠናክሮ ሊሰራ ይገባል የሚል ሀሳብ የተነሳበት አግባብ ነው ያለ። በዘጠኝ ወር ውስጥ የፈጸማቸው ስኬቶች አሉ። ቀጣይ ትኩረት የሚጠይቁ በተለይ የተሞክሮ ማስፋት፣ በተለያዩ ምክንያቶች የጉባኤ ማካሄዱ የቀበሌ ጉባኤ ነው የምክር ቤቶች አሉ። እነዚያን ሁሉ መደገፍ ያስፈልጋል። የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንቱ ተስፋዬ የውይይት መድረኩ በዋናነት በዘጠኝ ወራት የተከናወኑ ተግባራትን በመገምገም የቀጣይ አቅጣጫዎችን ለማስቀመጥ ታላሚ ያደረገ ነው ብለዋል። ሪፖርታችን ማዕከል አድርገን ስንገመግም ከእቅዳችን አንጻር ዛሬም ከተገናኘንበት ዓለም አንጻር ጥሩ አፈጻጸም ከጊዜ ወደ ጊዜ ያደገ አፈጻጸም ያለን መሆኑን ነው ሪፖርታችን የሚያመላክተው ውይይታችንም የደረስንበት ማደማደሚያ ያን ነው የሚያመለክት። በቀጣይ በየተዋረድ ያሉ ምክር ቤቶች የተሰጣቸውን ተልእኮ በአግባቡ በመወጣት የክልሉን ሕዝብ ሁለንተናዊ ተጠቃሚነት ለማረጋገጥ በተገቢው መንገድ መስራት እንደሚገባቸውም አፈጉባኤዋ ገልጸዋል። የተናጠል ኃላፊነታችንን በተገቢ መወጣት ሊያቀናጁን የሚገቡ ተግባራቶችን ደግሞ የጋራ ኃላፊነቶቻችንን በተገቢው ተወጥተን ህዝቡ የሚፈልገውን የመልካም አስተዳደር ችግሮችን መፍታት ተጠቃሚነቱን ማላቅ ያስፈልጋል የሚለው ላይ በየደረጃው ያሉ የምክር ቤት አመራሮች ይህን ተልእኮ ይዘው የሄዱበት ሁኔታ ነው ያለው። ምክር ቤቶች ህዝብ የሚያነሳቸውን ጥያቄዎች ለመመለስ አስፈጻሚ አካላትን መከታተልና የተጀመሩ የለውጥ ሪፎርሞችን ውጤታማነት መከታተልና መቆጣጠር ይገባቸዋልም ተብሏል።